ጠንካራና አማራጭ የፖለቲካ የኢኮኖሚና የደህንነት ስርዓት ለዓለም በማስተዋወቅ ብቅ ያለው የብሪክስ ጥምረት አዎንታዊ የዓለም አቀፍ ተጽዕኖ ያለው ነው። የምዕራቡ ዓለም ተገዳዳሪዎችን ሩሲያና ቻይናን ያካተተው ጥምረቱ ከጠንካራ የፋይናንስ ተቋም እስከ መገበያ የገንዘብ እንዲሁም የጋራ የንግድ ማዕቀፍ ትልምን ለመዘርጋት እየተንቀሳቀሰ ነው። ሀገራቱ ከፖለቲካዊና ኢኮኖሚያዊ ቀንበር ተላቀው ህልማቸውን እውን ለማድረግና ሉዓላዊነታቸውን የሚያስጠብቅ የጋራ የንግድ ማዕቀፍ ለመገንባት በ2024 የካዛን ጉባኤ መክረዋል። ማዕቀፉ በያዝነው ዓመት በብራዚል ሪዮ ዲጄኔሪዮ በሚካሄደው ጉባኤ ላይ እንደሚጸድቅም ይጠበቃል። የንግድ ማዕቀፉ ኢትዮጵያ ከሀገራቱ ጋር በምታደርገው የንግድና ኢንቨስትመንት ልውውጥ ምርቷን ወደ ውጭ መላክና መግዛት፣ የውጭ ቀጥታ ኢንቨስትመንቷን በማሳደግ ይበልጥ ተጠቃሚ እንድትሆን የሚያደርጋት ነው። ኢንቨስትመንት ወይም የውጭ ቀጥተኛ ዋለናዊ ፍሰት እንዲኖራት ማስቻል ነው። ይሄ ማዕቀፍ ይህንን ይዞልን ይመጣል ብለን ነው እንግዲህ የምንጠብቀው ማለት ነው። በዚህ ማዕቀፍ ውስጥ ተጠቃሚ እንደምንሆን ታሳቢ ያደርጋል። ምክንያቱም ይሄ ማዕቀፍ በራሱ ደግሞ ኒው ዲቨሎፕመንት ባንክ የሚባል ራሱን አይቻለ እንድና አይምኤፍ ወርልድ ባንክ ሀገራት ዲፖዚት እያደረጉ በሬኒ ሲዘንስ ወይም በያስፈለጋቸው ሰዓት ደግሞ በሎ ኢንትረስት ሬት እየተበደሩ የኢኮኖሚ ፍላጎታቸውን የሚያሳኩበት ማዕቀፍ ነው። ኢትዮጵያ ኢንቨስተር ትፈልጋለች። ኢንቨስትመንትን፣ ኢኮኖሚክ ኤክስቼንጅ ማረክ ትፈልጋለች ከብራዚል ጋር ተያይዞ እነዚህ የብሪክስ ሀገራት ደግሞ ከፍተኛ የማርኬት ልውውጥ ያለንበት በተለይ ጂኦግራፊካሊ መልካም አስተዳደራዊ አንድ ሳውዝ ሄሚስፌር ከመሆናችንም ጋር የደቡብ ንፍቀ ክበብ አባላት ከመሆናችንም ጋር በጣም ቅርቦቻችን በጣም ከፍተኛ የንግድ ትስስር የምናደርግበት ኢንቨስትመንትን የምንስብበት የእኛንም ደግሞ ኤክስፖርት የምናደርግበት ነው። ስለዚህ አንዱ የኢትዮጵያ የኢንቨስትመንት የዳይሬክት ፎሬን ፖሊሲ የኢምፖርት ኤክስፖርት ፖሊሲያችን በማበረታታት ደረጃና በዛ የሀገርን ኢኮኖሚ ለማሳደግ የማይተካ ሚና ትልቅ ፍላጎት አለው። እዚህ ላይ ኢትዮጵያ ያሏትን የህዝብ ብዛትና አምራች የሰው ኃይል፣ የተፈጥሮ ሀብት፣ የአረንጓዴ ልማትና ሌሎች ጸጋዎቿ በማዕቀፉ ውስጥ ይበልጥ ተመራጭ ሊያደርጋት የሚችል ነው ይላሉ ምሁራኑ። በተለይም ከሀገራቱ ጋር የነበረው የቀደመው ወዳጅነትና የንግድ ትስስር ኢትዮጵያ የምታልመውን የኢኮኖሚ ግብ ለማሳካትና ለመጠቀም ያግዛታል ከእነዚህ ሀገራት ጋር በተለይ በተለይ እነሱ ኮምፓራቲቭ አድቫንቴጅ ያላቸው ላይ እኛም ኮምፓራቲቭ አድቫንቴጅ ያለን ላይ ያሉን መስኮች ላይ ለመተባበር ያስችለናል። ማለት ለምሳሌ ፈርቲላይዘር ንግድን በተመለከተ ስንዴ እያመረትን ነው አሁን ሶ ወደ እነዚህ ሀገራት ሞር ኤክስፖርት የማድረግ እድሉ አለን። ብሪክስ ሀገራት ከፍተኛ የንግድ አጋሮቻችን ናቸው። ከፍተኛ የኢንቨስትመንት አጋሮቻችን ናቸው። ኢትዮጵያ ደግሞ ያላትን ሪሶርስ መሸጥ ትፈልጋለች፣ መግዛት ትፈልጋለች። ንግዱን የኢኮኖሚ በተለይ በፎሬን ዳይሬክት ኢንቨስትመንት ውስጥ ከፍተኛ የንግድ ፍላጎት አላት፣ የኢንቨስትመንት ፍላጎት አላት። በእነዚህ ውስጥ ደግሞ የሚሳተፉት ሀገሮች እነ ቻይና ናቸው። ከቻይና ጋር ያለን ግንኙነት ማየት ይቻላል። ከሩሲያ ጋር በሰኪሪቲ ያለን ነው። ከብራዚል ጋር በደቨሎፕመንት በተለይ በግሪን ኢኮሎጂ ጋር ያለን የጋራ ተጠቃሚነት ከፍተኛ ነው። ስለዚህ በዛ ባል ውስጥ በመግባታችን እነዚህን የጋራ ሸርድ የሆኑ ፍላጎታቻችንን በዛም አቀፍ ውስጥ እንድንጠቀም ያግዙናል ማለት ነው። ይሁን እንጂ ዓለም ከዘመነ ቴክኖሎጂ ጋር ተሰናስሎ እየተጓዘ ይገኛል። ኢትዮጵያ ከሀገራቱ ጋር ባላት የንግድ ማዕቀፍ እኩል ተጠቃሚ እንድትሆንም ተቋማትን ቴክኖሎጂ መር፣ ሎጂስቲክሱም የተሳለጠ ስርዓት እንዲኖረው ቀዳሚው የቤት ስራ ስለመሆኑ ይነገራል። ተቋሞቻችን በጣም የዘመኑ ቴክኖሎጂን የሚጠቀሙ ሊሆኑ ይገባል። ስለዚህ ቴክኖሎጂካል ኢንቨንሽን የምንለው ማስተካከል አለብን። ሌላኛው የሎጂስቲክስ ነው። የዚህ የትራንስፖርት፣ የኤሌክትሪሲቲ ስፔሻሊ ለምኛ ኤክስፖርት የምናደርጋቸው በዋናነት የግብርና ምርት ከመሆናቸው ጋር ተያይዘው እነዚህ የግብርና ምርቶችን የቫሉ ቼኑን የምንለውን ወይም የእሴት ሰንሰለቱን በጣም የተሳለጠ ለማድረግ ሎጂስቲክስ፣ የትራንስፖርት አገልግሎት፣ የቴክኖሎጂ አቅርቦት እጅግ በጣም ወሳኝ ነው። በሌላ በኩል ኢትዮጵያ የብሪክስ ጥምረት አባል ሀገር ስትሆን ከምዕራባውያኑ አይኤምኤፍና ለም ባንክ ጋር ያላት ፖለቲካዊ፣ ኢኮኖሚያዊ ግንኙነት እንዳይሻክር ሁሉን ያማከለ አካሄድን ልትከተል እንደሚገባ ይነሳል። ለዚህም እንደ ሀገር ጥቅምን ለማስጠበቅ ገበያው ላይ ተወዳዳሪ ሆኖ መቅረብን የሚጠይቅ ነው። ኢኮኖሚክ ዲፔንዳንሲ ማስወገድ ነው። ውስጣዊ የሆነ አሰራራችንን አዘምነን አሁንም ይህንን ጥምረት ስንቀላቀል እዚህ ጥምረት ላይ የተንጠለጠለ ኢኮኖሚ ሊኖረን አይገባ። ምክንያቱም ያው የኢትዮጵያ ፖሊሲ ከሁሉም ያለ ነው። አንደኛ ሳይድኒዝም የብሪክስ አባል ስለሆንን የአይምኤፍና የወርልድ ባንክን ብሬክ አናደርግም። ዳይቨርሲፋይ የማድረግ ነው አላማው ፍሮም ዘ ቢጊኒንግ። እና ያንን ለማድረግ ግን እኛ ገበያው ላይ ተፈላጊ መሆን አለብን ብሪክስ ጋር ኤክስፖርት እያደረግን ሌላኛው ጋራ የሚገባውን ፕሮዳክት ኤክስፖርት ማናደርግ ወይም ለሚገባውን ኢንሴንቲቭ ማንሰጥ ከሆነ ወደ አንዱ ዲፔንዳንት የመሆን እድላችን ይሰፋል።